ይህ ነገር ከኢትዮጵያ ውጭ ነው። ይህ ደግሞ ኢትዮጵያ ውስጥ ቸርች ውስጥ ነው እየተፈጸመ ያለው። እናቴ ልደታ፣ እንደው እንደፈጠርሽ አድርገሽ ጠብቂኝ ልጆችንም ጠብቂልኝ ይሉ አሁኔ አለማወቅ ነው ሰው አሁኔ አለማወቅ ነው ሰው አሁኔ አለማወቅ ነው ሰው። አረ አረ ወላዲታ አምላክ፣ በእኛ ትውልድ እቺን ቤተ ክርስቲያን አጥንታቸውን ከስክሰው ደማቸውን አፈሰው እዚህ አደርሰዋታል። ነገር ግን ሐዋሳ ከተማ የምትኖሩ ባለማተብ ኦርቶዶክሳውያን፣ ወላጅ እናታችሁ ስትሰደብ፣ ወላጅ እናታችሁ ስትገፋ ዝም እንደማትሉት ሁሉ ያደረጉት ነው የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ። ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም በክርስቶስ ይብዛልኝ። ዳ ኦርቶዶክሳውያን በሐዋሳ ከተማ የተዋሕዶ ልጆች የዘንዶን አፍ የማዘጋት ዘመቻ ጥሪ በተዋሕዶ ወጣቶች ድምፅ እየቀረበ ነው። ጥሪውም ተቀብለው በተሳካ ሁኔታ እንደሚያከናውኑ ተስፋ አድርጋለሁ። ከኋላ እንዳያችሁት ኢየሱስ ኢየሱስ ብቻ እያሉ በአዳራሽ ውስጥ የሚያደርጉት ነገር እጅግ አስጸያፊ ነውር የሆነ ቅሌታቸውን ሳያጸዱ እናታችን ቅድስት ድንግል ማርያምን ልደት ለምን ይከበራል እያሉ በከፍተኛ ሁኔታ እላያቸው ላይ ያለው መንፈስ ወደ ዝሙት የሚወስዳቸው መንፈስ ከኋላ እንዳየ ነው። እንዲህ የሚያደርግ መንፈስ ከኢየሱስ ክርስቶስ ውጭ የሆነ የአጋንንት መንፈስ ስለሆነ፣ ይህ መንፈስ የእመቤታችንን ልደት ስለሚጠላ ስሟንም ስለሚጠላ በእነሱ ላይ አድሮ ሲሳደብ ቆይቷል። ዛሬ የአዳራሽ ቅሌታቸውን አንድ በአንድ እናሳያቸዋለን። በመረጃ ለሚያቀርቡ ጥያቄ መልስም የምሰጣቸው ይሆናል። እንዲሁም በተጨማሪ የብፁዕ አቡነ በርናባስ ከዚህ ቀደም በእግረኛው ሚዲያ ላይ አቅርቦት የነበረው አንድ ድብቅ ቪዲዮ ወጥቷል። እሱም መነጋገሪን የማስደምጣቸው ይሆናል። ሁላችሁም የዛሬ ሚዲ ከምንጊዜም በላይ ላይክ አድርጉት። ቅድሚያ ወዳደረጉት ቪዲዮ ስላቸዋለሁኝ። ተከታተሉ። እስከ ቪዲችን ስታይም ድረስ ቆዩ። እጅግ የምንማርበት ቪዲዮ ነው። ወደ ቪዲ እስኪ አንድ አልፈምስ ያለች መናፍቅ ነፍሳለች እኔ ናት ያ ልተባበራት እና ፖስቼ ላፈምሳት፣ እናዳምጣት። ኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል። ደም አለ፣ ደሙን አንጠባጥመውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነስርዓት ነው ወይስ የጥንቆላ ስነስርዓት በጌታ በኢየሱስ ክርስቶስ ነገሮችን ሽፋን እያደረጉ ሀገሪቱ ላይ የሚሰሩ የጥንቆላ ስራዎች በእኛ ዘመን አይቀጥሉም። ወን እንደሰማችሁ አትለው። እንግዲህ ጎረቤቶቿ ጣዖት አምላኪዎች ናቸው። የልደታን ቀን በዚህ መልኩ በር ላይ ደም እየደፉ ምናምና ምናም ብላል። አሪፍ ድራማ ሰርታለች። እና እናቱ መጀመሪያ እራስሽን ጣዖት መስለሽ መንገድ ለየሄድሽ ለሞሎክ የሚገበር የህንዶች ጸጉር ነው። አይንሽ ላይ ጭራ የቀጠልሽው ጥፍርሽን ተመልክተሽዋል? ሰይጣን ነው የምትመስው። ሰው ሻወር ከራስ ይጀምራል። ነፍሴ ታጠቢ። አንቺ መጀመሪያ ይህን ጭራሽን እጅሽ ላይ የተከልሽውን ጥፍር መጀመሪያ ነቅለሽ ጣይ። ከዛ በኋላ ስለ ቤተ ክርስቲያን ታወሪያለሽ። እሱም ተምረሽ ሳታውቂ አይደለም በነገራችን ላይ የእናታችን የእመቤታችን የቅዱስ ድንግል ማርያምን የልደቷን ቀን እንደዚህ አድርጎ የሚያከብር ካለ ቤተ ክርስቲያንን አይወክልም። እኛ የመቤታችንን የመወለዷን ቀን ህይወትን የሰጠችንን ሰማያዊ ምግብን የሰጠችንን ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችልልን እናታችንን የመወለዷን ቀን እናከብራለን እንጂ እንደዚህ አይነት ተልካሻ ልክስክስ ነገር ውስጥ አንገኝም። ቢገኝም አንድ ሰው ቤተ ክርስቲያንን አይወክልም፣ አያወክልም ያ ሰው ክርስቶስን አያወክልም። ኦኬ፣ ቤተ ክርስቲያንን ስትሳደቡ ቤተክርስቲያን ላይ በዚህ መልኩ ስትሳለቁ እምትፈምሱ ስለሚመስላችሁ እየመጣችሁ እዚህ ጋር ትጋጋጣላችሁ፣ እራሳችሁን ሳታዩ ማለት ነው። እናቱ ደግሜ ነግርሻለሁ፣ ሻወር ከራስ ይጀምራል። የአይንሽን ቅንድቤ ጭራሽንና ጥፍርሽን ነቅለሽጣ የመጀመሪያ ተንኪው ኦኬ፣ እንደሰማችሁት ነው ሻወር ከራስ ይጀምራል። ትክክል ነበታችን እግዚአብሔር ያክብርልን። ኦርቶዶክስ ለመሆኑ ይህን ነገር የሚያደርግ ኦርቶዶክስ ኦርቶዶክስ አይደለም። ይህ የኦርቶዶክስ ቤተክርስቲያን ተዋሕዶ ስነስርዓት አይደለም። ነገር ግን ይቺ ይህን ቪዲዮ ፈልጋ ፈላልጋ ራሷ ከኛ ጎረቤት ነው ያለችው አይደለ ራሷ ቀርጻ ያመጣችው ጉድ ነው ከኛ ጎረቤት ነው ያለችው። መጀመሪያ እንደሰማቸዋት ራሷን ያመጣቸው ከየትም ታንጠው ጠንቋይ ቤት ሄራም ተቀርጠው ራሷ ያመጣቸው ኦርቶዶክስን ለመንቀፍ ብላ ያመጣችው ቪዲዮ ነው። ይህን ልታውቁ ይገባል ኦርቶዶክሳውያን። ይች ልጅ ይህ ብቻ አይደለም። ቅሌቷን ተመልከቱ። ቀጥሎ የማሳያችሁን ቅሌት በአዳራሽ ውስጥ ምን እያደረገች እንዳለች ተመልከቱ። ሻወር ከራስ ይጀምራል። ይህ ነገር ከኢትዮጵያ ውጭ ነው። ይህ ደግሞ ኢትዮጵያ ውስጥ ቸርች ውስጥ ነው እየተፈጸመ ያለው።

የጸሎት ማህበር ነው ወይስ የመተካከል መጀመሪያ? ያያቸዋት ልጅ በአዳራሽ ውስጥ ያደረገችው ቅሌት ነው። ይህን ምን እንበለው? ኦርቶዶክሳን፣ ይህን የመዳራት መንፈስ በቸርች ውስጥ እያያችሁት ነው ያላችሁት። እርስ በርስ መተሻሸት ወደ ዝሙት የሚገፋፋ መንፈስ፣ እኛ ምን እንበለው? ይሄን ሻወር ከራት ይጀምራል። እስኪ ቻፕስቲንጉ ጸጉር መቀጠሉ ምናምን ይቅርና ይህን እኛ ምን እንበለው? ምን እንበለው? ጥያቄ አስምሩበት። ሁለተኛውን ቪዲዮ ደግሞ ተመልከቱት።

ይበቃል ይበቃል በጣም በጣም እጅግ የሚያስጠላ ቪዲዮ ነው። ይህ የጨለማው ዓለም የ666 ስለ ምግባር ስለሆነ ይህን ቪዲዮ ባላሳያችሁ ፍቃደኛ ነበርኩ፣ ነገር ግን በእንደዚህ አይነት በጨለማ ውስጥ ያሉ በዚህ ህብረት ያላችሁ ልትነቁ ይገባል ብዬ ነው ይህን ቪዲዮ ላስደምጣቸው የፈለግኩት። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን አይወርስም ነው የሚለው ቅዱስ ቃሉ። ስለዚህ ባካችሁ ንቁ። በእንደዚህ አይነት ህብረት ውስጥ እያላችሁ ይችን ቅድስ ቤተክርስቲያን በምንም አይነት አቅም ልትታችኋትም አትችሉም፣ ልትታችኋት አትችሉም እናንተ ማለት ነው። እንዲህ ማርም ቀን ወጣላት እናንተ ባልሰራና ባለቅ ደስ ባለኝ። ነገር ግን እንዲህ አይነት ባለጌ እንዲህ አይነት ነውረኛ ገመድ አፍ ግን ቤተክርስቲያኗን ሲረግማትና ሲሰድባት ሲውል ሊያውም ደም ስራችን የሆነች ወላዲት አምላክን ሲሰልባትና ሲያንቋሽሻት ሲያጥላላት ግን ይህንን ቪዲዮ አለመስራት አልቻልኩ። ይህ ህፃን ልጅ የፓስተሮቹ ግልገል እነሱን ለማስደሰት ዛሬ አረ አረ፣ ወላዲታ አምላክ በእኛ ትውልድ እቺን ቤተ ክርስቲያን አጥንታቸውን ከስክሰው ደማቸውን አፍሰው እዚህ አድርሰዋታል። በእኛ ትውልድ ደግሞ በፍጹም ልትሰደብና ልትረገም አይገባም። ይህንን ቪዲዮ የምሠራው ለእንደዚህ አይነት ህፃን ልጅ አይደለም። ይሄ ልጅ ከኩርኩምና ከጥፊ እንደማያልፍ አውቃለሁ። ነገር ግን ሐዋሳ ከተማ የምትኖሩ ባለማተብ ኦርቶዶክሳውያን ወላጅ እናታችሁ ስትሰደብ፣ ወላጅ እናታችሁ ስትገፋ ዝም እንደማትሉት ሁሉ ሰማያዊት የሆነች ኦርቶዶክሳዊት ቤተ ክርስቲያን እንዲሁም ከቆማችሁባት ምድር በላይ የምታምኗት የምትወዷት ወላዲት አምላክ ስትሰደብ ለምንድን ነው ቤቱን ቤቱን አንኳኩቷችሁ ቤቱን አንኳኩታችሁ ሄዳችሁ የማትመክሩት ለምንድን ነው ዝም የምትሉት? ለምን ይሄንን ቪዲዮ የምሰራው ለእናንተ ሐዋሳ ከተማ ለምትገኙ ኦርቶዶክሳውያን ባለማኅተቦች ነው። ምከሩት፣ ንገሩት፣ እንደሚቆጫችሁ እንደሚያገባችሁ ንገሩት። እንዴ አራያ አባቶቻችን አጽባቸው ሾክ ሆኖ ይወጋናል። እግዚአብሔርን ነውር ነው ኃጢአት ነው ወንጀል ነው ዝም ማለት ለዚህ ልጅ ህግ፣ ሲኖዶስ፣ ኧረ ቤተ ክህነት አንልም አንልም። መንገድ እየሄድኩኝ ዳር ላይ መኪናውን አቁሜ ነው ይህን ቪዲዮ ምሰራው። አሁን ነው ይሄ ቪዲዮ የደረሰኝ። ቤተ ክርስቲያኗ የጥንቆላ አምልኮትን እንደምታደርግ ወላሊት አምላክን በዚህ ልጅ እየናቀ ይሄንን ቪዲዮ ስሙት፣ ስሙት። ይሄንን ቪዲዮ ኮመንት ግቡና ታድለሽ ማርያም ብላችሁ ጻፉልኝ ቶሎ። ማርያም ቀን ወጣላት እናንተዬ።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 ወራት በተለየ መልኩ ቢሰራበት ወራት እንዳሉት አላውቅም። ዲስ ኢዝ ማይ ፈርስት ታይም ስፔሻል የሆነ ጊዜ ለየት ያለ ደም የሚያገኝበትም ወር እንደሆነ አላወቁም ነበረ። ይሄን አንደኛ ተምሬለሁ። ሁለተኛ ነገር ደግሞ አንድ ነገር ልበል ጥያቄ መሰል፣ ለምንድን ነው ከእሷ ይልቅ ለሰይጣን ቀኑን ወይም ወራቱን መስጠት በጣም የቀለለ ማለት ያንተም ልደት ታስቦ ይውላል። እንኳን የቅድስት ድንግል ማርያም ቀርቶ ያንተም ልደት ታስቦ ይውላል። ዛሬ የተወለድኩበት ቀን ነው ብለ ሀፒ በርዝዴ ብለ ጨብጭበት ታስከብራለ። የእሷ ልደት ደግሞ ቀን አስበው ትክክል ይሁንም አይሁንም አስበው ይውላሉ። እና ለምን ደነቀ? ለምን ከእሷ ይልቅ ለሰይጣን መስጠት ወሩን ቀለለ? ይሄ ነው ሌላኛው ነገር ደግሞ ይሄ ሰይጣን የሚሰራበት እንዴ ሰይጣን ኮለኛ የዶሮ ታክል እንቅልፍ ተኝቶ አያውቅም የእግዚአብሔር ቃል እንደሚነግረን የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችንን 24/7 እኮ ነው እያጓራ የሚዞረን ጥርሱን አሹሎ ሊበላንም ሊያጠፋን ማለት ነው እና ይሄ ይሄንንስ እንዴት ታየዋለህ ከዛ ቀጥሎ ደግሞ ይሄንን ቪዲዮ ሲያይ ይሄን መልክ ሲሰማ ሰይጣን ይበሽቃል ምናምን ማን ነው ሰይጣኑ ቲክቶክ እያየ ነው የሚበሽቀው፣ ሴጣን በጣም ኮንፊውዝ ነው የሆንኩት። እውነት እኔ ሁሌ ኮንፊውዝ እንደሆንኩ ነው መሰለኝ አላውቅም። ብቻ እስቲ አርሙኝ ወገኖች። እኔ ሴጣን ይሄን አይቶ በጣም ያራል። ይህን ቪዲዮ አይቶ ማለት ምን ማለት ነው? ማንን ነው ኢንዲኬት እያረክ ያለሁት? እኔ እኮ የራሴን እምነት አክብረህልኝ ነው ወደ አንተ ስትጋብዘኝ መልካምነትህን አይቼ ጆሮዬን ልሰጥህ የማዘነብለው፣ አሊያም ግን እንደዚህ የምታንቋሸሻኝ ከሆነ እንዳንተ አይነት አንቋሻሽ ጋር የሌላውን እምነት የማያከብር ሰው ጋር አልጠቀም። ሰላም ዋሉልኝ። ተሳስቼ ሊሆን ይችላል አርሙኝ። በተረፈ ግን እግዚአብሔር ይባርካችሁ። ሰላም ዋሉ። ኮመንት ግቡና ታድለሽ ማርያም ብላችሁ ጻፉልኝ ቶሎ። ማርያም ቀን ወጣላት እናንተዬ። ኢየሱስ በሷ ባይወለድ ኖሮ የሁሉ ሰው ግን ማርያምን ያውቃት ነበር? አያውቃትም፣ በጭራሽ አያውቃትም። ማርያምን የሁሉ ሰው ኢየሱስ በእሷ ተወልዶ ማርያም ታደለች ታደላ በኢየሱስ አሜን። አረለም ልትለይ ነው ማርያም ኢየሱስ ከሷ ባይወልድ ኖሮ ማርያምን ማንም አያውቃትም። የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን፣ ይህንን መረጃ ኦርቶዶክሳዊ ከሆናችሁ በፍጹም ትህትና ሼር፣ ኮፒ ሊንክ፣ ሪፖስት በደንብ አድርጋችሁ አድርጎልኝ ኦርቶዶክሳውያን፣ እንደነዚህ አይነት ልጋጋም፣ እንደነዚህ አይነት አፉን ለሚከፍት ሰው መረጃው ይደርስ ዘንድ እሱና ለእንደዚህ አይነት ተሳቢ ላላችሁ አካላት ይደርስልኝ ዘንድ እባካቸው ኦርቶዶክስያን በደንብ አድርጋቸው መረጃውን አዳርሱን። ከሁሉ በቅድሚያ ለዚህ ወንድማችንም ሆነ በዚህ አይነት ህሳቢ ውስጥ ላሉ ለፕሮቴስታንት ቤተ እምነቶች መረጃው ይድረስልኝ። በመጀመሪያ ደረጃ በዚህ ደረጃ ድንግል ማርያምን መጥላታችሁ አግባብነት አለው የለውም? መጽሐፍ ያስቀመጠው ቃል ስለሆነ ወደ እሱ አልገባም። ምክንያቱም ታላቁ ጸሐፊ፣ ነባቤ መለኮት፣ ታኦሎጎስ ቅጹ ረገጽ ወንጌላዊ ቅዱስ ዮሐንስ በራእይ መጽሐፉ በአስራ ሁለተኛው ምዕራፍ ላይ ስለ ዘንዶ ሴቱን ስላሳደዳት እጅግ በጣም የስድባ ስለተሰጠው ጠላት በስፋት ይናገራል። እናንተ የእነሱ የግብር ልጆች ናችሁና ምንም አልልም። የድንግል ማርያም የልደቷ ቀን ኦርቶዶክሳውያን ግንቦት አንድ እንደብለው ብሎ ሲያከብሩ ይህ ቀን የአጋንንት ቀን ነው። በዚህ ጊዜ አጋንንት ደም የሚያፈስብበት ቀን ነው። በዚህ ጊዜ እንደዚህ ነው ብላችሁ ሰራችሁ፣ ይሁን እግዚአብሔር ቀን አለው። እናንተ አላችሁም አላላችሁም የድንግል ማርያምን ልደት በምትመለከቱት መልኩ ከሀገር አልፎ በዓለም ተከበረ። እግዚአብሔር ይመስገን። እነሆ ደግሞ አሁን በድጋሚ ተነስታችሁ ማርያም ታደለች፣ ማርያም ታደረች እያላችሁ ጻፉ እያላችሁ በዚህ ደረጃ የጥላቻችሁን ጥግ አሳያችሁ። እንዳው ምን አደረገቻችሁ? አምላክን ወልዳ አምላክን አክፋ ለእኛ በሰጠች በፍጹም ትህትና ውስጥ ሆና እንድናመሰግናት እንድናከብራት፣ እንድናወድሳት ክርስቶስን በይበልጥ እንድናቀው ስላደረገች፣ ምን ነው ቢያንስ ቢያንስ ኢትዮጵያዊነታችን እንኳን ወደ ኋላ እንኳን እንዴት አያረገንም? መፈቃቀር፣ መተሳሰቡ፣ መረዳቱ፣ ሰውን ማክበሩ ያ ይህ ባህል ከየት ነው የጠፋው? አትውደዷት፣ አታክብሯት፣ አታመስግኗት፣ ግድ የለም። ቢያንስ እንኳን ኢትዮጵያዊነት ለዛችን እንዴት ይጠፋል? በዚህ ደረጃ የክፋት ቃላትን ማውጣትስ አስፈላጊ ነው? በእውነት ፕሮቴስታንቶች መልስ መልሱ። ቀና ያንን የምትሉ በጎ ሀሳብ አለን የምትሉ፣ እስኪ ራሳችሁ መልሱ። እናንተ እንኳን የራሳችሁን ልደት ታከብሮ የለምን የገዛ ልደታችሁን ታከብሮ የለም። እመቤታችን ምን አደረገቻችሁ? እኛ እናንተ ጋር አልመጣን፣ አልነቀፍናችሁ፣ ስለ እናንተ አንድም ቀን አውስተን አናቅ። በዚህ ደረጃ የድንግል ማርያም ጠላት ሆኖ መታየት በእውነት ያስገርማል። ሁላችሁም ደግሞ ኦርቶዶክሳውያን በየትኛውም ቦታ በየትኛውም የስራ መስክ ተማሪ በትምህርቱ ነጋዴው በንግዱ ሰራተኛ በስራ ቦታው በስደቱም አለም ያላችሁ ሁላችሁም ስለ ሃይማኖታችሁ መስክሩ፣ ስለ ሃይማኖታችሁ በምትችሉት ቋንቋ ሁሉ ስበቁ። ማንም እየተነሳ ማንም ልጋጋም አፉን ሲከፍት ዝም ማለት የለብን። የዚችን ቤተ ክርስቲያን ልዕልና የምናስከብረው እኛ ኦርቶዶክሳውያን ነው። አንዲት ኦርቶዶክስ የነበረች ፕሮቴስታንት ሆና በስተመጨረሻ ኦርቶዶክስ የሆነችቷን የተወዳች ቤተሰቦቻችን፣ ይህንን መረጃ ሼር ኮፒ ሊንክ ሪፖስት አድርጉ። ወንድማችን እባክህ ተረጋጋ፣ እጅግ በጣም ተረጋጋ። ቢያንስ በሰከነ መንፈስ አስብ። ከሁሉ በላይ እግዚአብሔር ልቦናን ይከፍትልህ ዘንድ እንማጽናለን ሼር ኮፒ ሊንክ ሪፖስት አድርጉ። በዩቲዩብ ላይ በደንብ አድርገን ተንትነን እንሰራለን። ዩቲዩብ ላይ እንገናኝ። ወንድማቸው ሉል መብራቱ ነኝ። ያሮሴ እናንተ መኛም ነው። ማታ ሆናችሁ ይሄ ቪዲዮ ኮፒ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 እሱ ያለበት አካባቢ መቼም ኦርቶዶክሳዊን ትኖራላችሁ፣ ምን አባቱ ነው። ስለዚህ እንደዚህ እምነታችን የምትሳደቡ እመቤታችን በዚህ ልክ አውርዶ የምናገሩ ምን አባቱ ስለሆነ ነው? ምን አገባው ስለኛ እምነት ምን አገባው? ሄዳችሁ አትመክሩትም? በራን ኳኳታችሁ ሄዳችሁ አትመክሩትም? ይሄን ይሄ ንፍጣም የሆነ ልጅ እንዴ በዚህ ልክ በዚህ ደረጃ ወርዶ እንዴት ይናገራል? ምን አገባው? ምን ይመለከቷል? አጋንንታም ባለ ማተቦች የት ናችሁ? አጣም ለሰማዕታት ለመላእክት የማንሰግደው ሀብ ስላለን ጥላቻ ስላለን አይተንም። ክብር ያምላካችን ብቻ ስለሆነ ነው። ማታን ያምላካችን ብቻ ስለሆነ ነው። ከሲኦል ማታን ያምላካችን ብቻ ነው። ሁላችሁትም እንደሰማችሁት ነው። ዮናታን አክሊሉ ከዚህ በፊት ዮናታን አክሊሉ አንድ ነገር ሲያደርግ አይቼ ነበር። መድረክ ላይ እናቱን ጠርቶ አንቺ ክብር የሚገባሽ ነሽ ብሎ ሰግዶ ስጦታ ሰጣት። አይቼ ነበር ዮናታን አክሊሉ ለእናቱ ማለትም ዮናታን አክሊሉ ለእናቱ ይሄን ነገር ሲያደርግ ካየው በኋላ እናቱን ይወዳታል ማለት ነው። እናቱን ያከብራታል ማለት ነው። ዛሬ ግን መጽሐፍ ቅዱስን ይዞ በመጽሐፍ ቅዱስ ላይ የዋሸው አንዱ ውሸት አለ። እኛ ለመላእክቶች ክብር ስለማይገባቸው ክብር አንሰጥም፣ ደግሞም ለጻድቃንም ደግሞ ክብር ስለማይገባቸው ክብርን አንሰጥም ይላል ዮናታን አክሊሉ። ይ ምን ማለት ነው? መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ኦርቶዶክሳውያን ደግሞ ፕሮቴስታንቶች እንድታዳምጡ የሚገባው ክብር የሚገባው ክብር እንስጥ ሲል ሌላ ቦታ ላይ ደግሞ መጽሐፍ ቅዱስ ምን ይላል? እግዚአብሔር ያከበረውን ማን ነው የሚያዋርደው? እግዚአብሔርስ ያጸደቀውን ማን ነው የሚኮንነው ይላል። እግዚአብሔር ካከበረው ውጪ ሌላ ልናከብር ማንችለው፣ እግዚአብሔር ካጸደቀው ውጪ ደግሞ እኛ ልንኮንንም ሆነ ልናጸደቅ ማንችለው መጽሐፍ ቅዱስ ላይ በግልጽ ተቀምጦልናል። ይህ ማለት ምን ማለት ነው? ኦርቶዶክስ ቢሆን ዮናታን አክሊሉ ኦርቶዶክሳዊ ምክርን መክረው ነበረ። ምን ብዬ አበው ሲናገሩ እንደዚህ ስለሚሉ ከመጠምጠም መማር ይቅደም ይላሉ። አፍ ስለተከፈተ ብቻ የቅዱሳንን ክብር ወይም ደግሞ የቅዱሳንን የአክብሮት ስግደትን ለመከልከል ሲባል ብቻ የራሱን ስራ ለመስረ ወይም የራሱን ዶክትሪን ለመመስረት ሲል የሰራው ትልቅ ቅጥፈት ነው። እንኳን አንተ ዮናታን አክሊሉ ዮሐንስ እንኳን ለገብርኤል ሰግዶለታል። ዮሐንስ ለገብርኤል ለምን ሰገደለት? መልአክ ስለሆነ፣ የእግዚአብሔር መልአክ ያየ ሰው ሁሉ ይሰግዳል። አንተ እንኳን ለመላእክቶች አይደለም አንድ ለኢትዮጵያ አስተዳዳሪ ፕራይም ሚኒስተር ወይም ደግሞ ጠቅላይ ሚኒስተር አብይ አህመድ ብታገኘው አክብራ ስግድለትም። ይህ ማለት ምንም ችግር የለውም። መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስት ይላል። ክብር ሁሉ ለእግዚአብሔር ነው እንጂ ክብር ለእግዚአብሔር ብቻ አይልም መጽሐፍ ቅዱስ። ለምን ቢባል ክብር ሁሉ ተጠቅለሉ ምናከብራቸው ሁሉ ክብሮች ሁሉ ከእግዚአብሔር ጋር ሲነጣጠሩ አንድ ስላልሆነ ክብር ሁሉ ለእግዚአብሔር ተጠቅልሎ ይሰጣል። ግን ክብር ብቻ አይልም። ክብር ብቻ ለእግዚአብሔር ቢል ኖሮ መጽሐፍ ቅዱስ ክብር ለሚገባው ክብርን እንስጥ አይልም፣ እግዚአብሔር ያከበረውን ማንስ ሊያዋርድ የሚችለው አይልም ነበር መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ላይ ትልቅ ቅጥፈት፣ ትልቅ ስህተት ነው የሰራው ዮናታን አክሊሉ። ይህ ማለት ቅዱሳንን እግዚአብሔር ቅዱስ አድርጎ የተቀበላቸውን ባለማመን ደግሞ እግዚአብሔር ደግሞ ጻድቅ አድርጎ የመረጣቸውን ደግሞ መላእክቶችን ደግሞ ባለማመን ነውና እና ይህ ትልቅ ስህተት ነው። ኦርቶዶክሳዊያን ይህንም ቪዲዮ ሼር ኮፒ ሊንክ ዲዮት አድርጉልኝ። አመሰግናለሁ። ልደቷም ይገርማል። በዱር በበረሃ ነው የሁሉ እናት ናታ። በቤት ብትወለድ የአናና የእያቄን ብቻ ትባላለች። በዱር ስለተወለደች የሁሉ እናት ናት ማርያም። የሁላችን እናት ናት ማርያም ሰ እርሻ ናት፣ ክርስቶስ አዝመራን ወልዳ የሰጠችን። ማርያም ሰማይ ናት፣ ብርሃናትን የፈጠረውን ክርስቶስ ፀሐይ ክርስቶስ የተባለውን ወልዳ ለኛ የሰጠችን። ማርያም ጥልቅ ጉድጓድ ናት፣ የህይወት ውሃ የሆነውን ክርስቶስን ለኛ ከማህፀኗ ያፈለቀችልን የወለደችልን። ማርያም መሶብ ናት የአምስት ሺህ አምስት መቶ ረሃባችንን ያስወገደች ክብስት ክርስቶስን ለእኛ የሰጠች። ይህን ያለማድነቅ በእውነቱ በቁም ወደ ሲኦል መግባት። በእውነት ማርያም ገነታችን ናት። ማርያም ሰንበታችን ናት። አይሁድ እንዲህ ስንል አይወዱ። እኛ ግን ማርያም ገነታችን ናት። ማረፊያችን፣ የሀጣን ዕረፍት፣ የጻርቃን ደስታ ስለዚህ ይችን ደስታ ይችን ሰላም ይችን ፍቅር እግዚአብሔር ለኛ ውድና ብርቅ ስጦታ አርጎ ስለሰጠን እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እናቴ ልደታ እንደው እንደፈጠርሽ አርገሽ ጠብቂኝ ልጆችንም ጠብቂልኝ ይሉ። አሁን ይህ አለማወቅ ነው። ሰው ሆኖ ከሞተልን ሰው ሆኖ መከራ ከተቀበለልን የበለጠ የቀረበ የለም እግዚአብሔር እሺ በመጀመሪያ ሁላችሁም በእመቤታችን በቅድስት ድንግል ማርያም በምልጃዋ የምታምኑ እስከዚህ ደቂቃ ድረስ የቆያችሁ ኦርቶዶክሳውያን ሁላችሁም ኮመንት ላይ የገባችሁ በእመቤታችን ቅድስት ድንግል ማርያም፣ እመቤታችን ቅድስት ድንግል ማርያም ታማልዳለች፣ እመቤቴ ቅድስት ድንግል ማርያም ጠብቅኝ እያላችሁ ሁላችሁም ኮመንት ላይ አስቀምጡልኝ። ይህ ቪዲዮ ከዚህ ቀደም በእግረኛው ሚዲያ ላይ የተላለፈ ቪዲዮ ነው። አሁን ነው ይፋ የሆነው። እግረኛው ሚዲያ አልለቀቀውም ነበር፣ አሁን ይህ ቪዲዮ ተለቋል። ለምን በዚህ ሰዓት እንደተለቀቀ አልገባኝም። ጥያቄ ይፈጥሮብኛል። ነገር ግን ሁላችሁም ይህ ስብከት ትክክል አይደለም። መጽሐፍ ቅዱስን ራሱ ረግጦ የሚያልፍ ስብከት ነው። ለምን ቅዱሳን እንደሚያማልዱ ተጠቅሷል። የጻድቅ ሰው ጸሎት ኃይልን ያደርጋል። በመዝሙረ ዳዊት ላይ ተጽፏል። ብዙ ጥቅሶች አሉ። ሁላችሁም የገባችሁ በዚህ ጉዳይ ያላችሁን ሀሳብ ኮመንት ላይ አስቀምጡልኝ። ሌላ ቀን እንመለስበታለን።